ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 22 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎጃምና ሸዋ ቀጠናዎች በፋኖና በአገዛዙ ጦር መካከል የሚደረጉ ውጊያዎች ተጠናክረው እንደቀጠሉ ነው። በቤንሻንጉል ጉሙዝ ንጹሐን ተገድለዋል። አብን በባህር በር ሰበብ ከኤርትራ ጋር የሚደረገው ጦርነት እየቀረበ መሆኑን ጠቁመዋል።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 በጎጃም ና ሸዋ ቀጠናዎች በፋኖ ና በአገዛዙ ጦር መካከል የሚደረጉ ውጊያዎች ተጠናክረው እንደቀጠሉ ነው። በጅጋ ልዩ ስሙ ቅዳምን በሚባል ቦታ የአረንዛው ዳሞት ብርጌድ ተወርዋሪ ኮማንዶዎች ከጅጋ ተነስቶ ወደ ገነት አቦ ሬሽን እናደርሳለን ብለው በሚንቀሳቀሱ የአገዛዙ ሰራዊት ላይ በወሰዱት እርምጃ በአራት የስርዓቱ አገልጋዮች ላይ ጥቃት አድርሰዋል። ሆኖም ይህ ጦር በተለያዩ የከባድ መሳሪያዎች ሽፋን ሰጥቶ ያስወጣቸው ሲሆን ከገቡበት ቦታም በሩጫ አምልጠዋል። በመቀጠልም በማንኩሳ ቀጠና ሁለት ሁለት የመከላከያ አባላት ከርተው ወደ ቢተው ሻለቃ የተቀላቀሉ መሆናቸውና ሌሎች የመከላከያ አባላትም የመክዳት ፍላጎት እንዳላቸው ተገልጿል። አገዛዙ አፍሶ ካስገባቸው ምልምል ወታደሮች ውስጥ እስከ ትናንት ድረስ ብቻ መቶ ሀያ አንድ የምልምል አባላት ከብር ሸለቆ መሰረታዊ የውትድርና ማሰልጠኛ ተቋም በአካባቢው ፋኖ አማካኝነት ማስወጣቱን ተከትሎ እኚህ ታዳጊ ሕጻናትም በግዳጅ መታፈሳቸውንና የስነ ልቦና ተጽዕኖ ደርሶብናል ሲሉም ተናግረዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ገብረ ስላሴ ብርጌድ የአብይ ስልጣን አስጠባቂ ወታደር ላይ ከፍተኛ ኪሳራ አድርሰዋል። ትናንት ግንቦት 21 2017 ዓ ም በቡልጋ ቀጠና 05 ቀበሌ እገባለው በማለት ከማለዳ እስከ ምሽት ድረስ ውጊያ ቢከፍትም የተስፋ ብርጌድን ወታደራዊ ኃይል መቋቋም አቅቶት ሙትና ቁስለኛውን ተሸክሞ ለመመለስ ተገዷል። ሽንፈት ልማዱ የሆነው ይህ የአብይ ኃይል የህዝብ መገልገያ የሆነውን የሸጋን ጤና ጣቢያና የንጹሐንን ሀብት ንብረቶችን በሞርተር ሲደበድብ አምሽቷል። ይሁን እንጂ የተስፋ ልጆች ዛሬም እንደ ጥንቱ የብልጽግና ጦርን አከርካሪውን ሰብረው ወደ መጣበት ልከውታል ሲል ብርጌዱ ለሮሃ በላከው መረጃ አሳውቀዋል። ይህ በእንዲህ እንዳለ በቤኒሻንጉል ጉሙዝ ክልል ካማሺ ከተማ የኦነግ ሸኔ ታጣቂዎች 18 ሰዎችን ገድለዋል። በቤኒሻንጉል ጉሙዝ ክልል በካማሺ ዞን ከኦሮሞ ነፃነት ሰራዊት ኦነግ ሸኔ ጋር ግንኙነት አላቸው በተባሉ ታጣቂዎች 18 ሰዎች መገደላቸው ተገልጸዋል። የዓይን እማኞች እንደሚናገሩት ታጣቂዎቹ ረቡዕ ግንቦት 21 ቀን በጠዋት ሚዝጋ አካባቢ ላይ ጥቃት ሰንዝረዋል። በደርዘን የሚቆ ቆጠሩ ሌሎች ተጎጂዎች ከባድ ጉዳት ደርሶባቸዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ አካል ባይኖርም ሪፖርተር ያነጋገራቸው የአካባቢው ነዋሪዎች ግን የኦነግ ሸኔን እጅ እንዳለበት አጥብቀው ይጠራጠራሉ። ብዙዎች ለደህንነታቸው ሲሉ አካባቢውን ለቀው ተሰደዋል። ጥቃቱን የፈጸሙት በኦሮሚያ አዋሳኝ ድንበር ላይ ከሚገኝ አካባቢ ተነስተው ነበር ተብሏል። አብን በባህር በር ሰበብ ከኤርትራ ጋር የሚደረገው ጦርነት እየቀረበ መሆኑን ጠቆመ። በበለጠ ሞላ የሚመራው አብን ብልጽግና፣ ኦሮሙማና አብይ በኢሳያስ ስማቸው ተነስቷል በሚል እየተንዘፈዘፈ መግለጫ ሰጥቷል። አብን 1500 ቃላት የሚይዝ ረጅም መግለጫ ለኢሳያስ ምላሽ ይሆናል በሚል የሰጠው ራሱ ተዘለፍኩ ያለው ብልጽግና ምላሽ መስጠት አይጠበቅብኝም ባለበት ዕለት ነው። ብልጽግና ለኢሳያስ ዘለፋ መልስ አልሰጥም ያለውም እርሱን ወክለው ከእርሱ በላይ መልስ የሚሰጡለት የነበለጠ ሞላ አስብስቦች ስላሉ ነው። የሆነው ሆኖ አብን በዚህ መግለጫው የኢትዮጵያን ሉአላዊነትና አንድነት እየጣሱ ስለ ኤርትራ ሰላምና ሉአላዊነት ማሰብ ፈጽሞ አይቻልም ሲል ኤርትራ ላይ መንግስታቸው ጦር ሊያዘንብ እንደሚችል ጠቁመዋል። አብን ከሰሞኑ አለም አቀፍ የአማራ ማህበራት አብን የሚባል ድርጅት በአማራ ስም ማንኛውንም ውክልና ይዞ በአማራ ጉዳይ በተጠሩ መድረኮች እንዳይገኝ በሚል ላወጡት መግለጫም ምላሽ ሰጥቷል። ማህበራቱ ዘመቻ ከፍተው ብኛል እነዚህን አካላትም እታገላቸዋለሁ ብለዋል። ሆኖም አማራን የሚወክሉን ለአማራ የሚታ ገሉ ማህበራትን ድርጅቶችንና ራሱን አማራ የናቀው አብን አሁንም የአማራ ተወካይ ነኝ ማለቱን አላቆመም። አብን የአማራ ኃይሎችን ከታሪካዊ ጠላታችን ኢሳያስ ጋር አብረው የሚሰሩ በሚል የተቸ ሲሆን ራሱ ግን ከአማራ አሁናዊ ጠላት አብይ ጋር እየሰራ ይገኛል። አብኖች በአማራ ላይ ጦር አዝምቶ ገበሬውን ከሚጨፈጭፍ በድሮን ህፃናትና እናቶችን ከሚገድል በከባድ መሳሪያ ከተሞችን ከሚያወድም ህዝብን በረሃብ ከሚቀጣ መንግስት ጋር በጋራ እየሰሩ ነው። እንዲሁም በአማራ ክልል እየተካሄደ ያለውን የነጻነት ትግል በሚመለከት በሰጠው ምላሽ የኃይል አማራጭ ለውጥ አያመጣም ሲል የፋኖ ትግል እንደማያሸንፍና እንደማያዋጣ የጌቶቹን የብልጽግና ሰዎች ቃል ተውሶ አረጋግጧል። አብን መግለጫውን ይቀጥልና ከዚህ ቀደም ሻቢያን አውግዘን ባወጣነው መግለጫ ግንባር ቀደም አውጋዥ ሆነው የመጡት ኢትዮጵያውያን ናቸው ብለዋል። ይህም እነበለጠ ሞላ ለሆዱ ያላደረ ህሊናና ጭንቅላት ቢኖራቸው አሰላለፋቸውን የሚፈትሹበት እድል ይሰጣቸው ነበር ምክንያቱም አብዛኛው ኢትዮጵያዊ የአብይን ሴራና ጭቃኔ ጠንቅቆ በማወቁ ከአብይ ጋር ተደርቦ የሚንቀሳቀስና የሴራው አካል የሆነን ሁሉ የመቀበል ፍላጎት የለውም። ከሁለት ዓመት በፊት የኤርትራን ውለታ ከፍለን አንጨርሰውም የጨለማ ቀን ወዳጆቻችን ናቸው የሚሉ መወድሶች የተሰሙት ከአብይ አህመድ ነበር። ይህን ያሉትም በወቅቱ የጦር አጋራቸው፣ የጭፍጨፋ ተጋባዣቸው ስለነበሩ ነው። ታዲያ አብይ እንዲያ ያንቆለጳጰሷቸውን የሻቢያ ሰዎች ዛሬ ፊት ሲነሳቸው አብንም ተደርቦ ይህንኑ አድርገዋል። እናም የኢትዮጵያ ሕዝብ አብይና አብን በሞቀበት ይውላሉና እነሱን እየተከተለ በመከራ የሚናውዝበት ምክንያት የለውም። እንዲሁም አብን ብልጽግና ከኤርትራ ጋር ያቀደውን ጦርነት ቀድሞ የፕሮፓጋንዳ ስራ እየሰራ ያለ ስብስብ በመሆኑ ኢትዮጵያውያን ይህን ቢጸየፉ የሚ የሚገርም አይደለም። አብን በዚህኛው መግለጫው ደግሞ በአሁኑ ወቅት የኢትዮጵያ የባህር በር ጥያቄ የሚወሰነው በኢትዮጵያውያን አንድነትና ጥንካሬ እንጂ በሻቢያ ይሁንታ ሊሆን እንደማይችል በድጋሚ አስምረን ማስቀመጥ እንሻለን ብሏል ሲል በባህር በር ሰበብ የሚካሄደው ጦርነት አይቀሬ መሆኑንም ጠቁመዋል። ብልጽግና ሩቅ ሳስብ በጀመረው በወደብ አሳቦ የመውረር ፍላጎቱ አሁን ላይ ከቁጥጥር ውጭ እየሆነ ነው። እዚህም አሁን ላይ ለኢሳያስ የቀጥታ ምላሽ መስጠት በመፍራቱ ምክንያት ሆድ አደሮቹን እነበለጠ ሞላን ተጠቅሞ

አብይ በለንደን ሊያደርጉት የነበረውን ሚስጥራዊ ጉዞ በተቃውሞ ፍራቻ የአገሪቱ ፖሊስ እንደከለከላቸው ተሰማ። የአማራ ማህበራት ግብረ ኃይል በታላቋ ብሪታንያ የአብይን የአውሮፓ ጉዞ በሚመለከት ወቅታዊ መግለጫ ሰጥቷል። በመግለጫውም በአማራ ሕዝብ ላይ የዘር ማጥፋት ወንጀል አውጆ ሕዝቡን እየፈጀ ያለው የብልጽግና መንግስት መሪ አብይ አህመድ በአውሮፓ ሀገራት እያደረገ ያለውን ሚስጥራዊ ጉብኝት በመቀጠል በታላቋ ብሪታንያ ለማድረግ አቅዶት የነበረውን ጉብኝት በጀግኖች የታላቋ ብሪታንያ የአማራ ልጆች ብር ቱ ተጋድሎ ከፖሊስ በተሰጠ የደህንነት ዋስትና አደጋ ጉብኝቱን አቋርጦ ወደ ሀገሩ ለመመለስ ተገዷል ብለዋል። በዚህ ታሪካዊ ትዕይንት ላይ ለተካፈላችሁ እንዲሁም ዜናው በመላው ዓለም እንዲናኝ ላደረጋችሁ ውድ የአማራ ልጆችና ደጋፊዎች እንኳን ደስ ያላችሁ ለማለት እንወዳለን ሲል ገልጸዋል። ይህ ጉዞ እጅግ በከፍተኛ ሚስጥር የተያዘ የነበረ ቢሆንም የአማራ ማህበራት ግብረ ኃይል በታላቋ ብሪታንያ የአብይን እቅድ በሰማ በሁለት ቀናት ውስጥ በፊሽካ በመጠራራት በአንድነት ለንደንን አጥለቅልቋታል ሲልም የማህበራቱ መግለጫ አንስተዋል። በዚህ የተቃውሞ ሰልፍ የአብይ አህመድ የዘር ማጥፋት ወንጀሎች አንድ በአንድ ለዓለም አሳውቋል። ለእንግሊዝ መንግስትም መልእክቱን በጽሁፍና በአካል በቤተ መንግስቱ በመገኘት ድምጹን ከፍ አድርጎ አሰምተዋል። ይህን የወገን ቁጭት፣ ወኔ፣ ኃይል፣ ትብብርና ቀፎ እንደተነካበት ንብ በአንድነት ጠላትን ለመቅጠም የተደረገው እንቅስቃሴ በዓለም ላሉ የአማራ ማህበራትና ህዝብ ትልቅ ተምሳሌት የሚሆን ነው ሲልም አብራርተዋል። በዚህ መሰባሰብ ውስጥ ርቀት አልገደበንም፣ የገንዘብ እጦት አላስቀረንም፣ የጊዜ ጥረት አላሰናከለንም የግል ፍላጎት አላሸነፈንም። ብሏል። መለያየት የሚባለውን አንዱን ጥላቻችንን አንድ በመሆን ቀድመን ድል በማድረግ ወደ ዘራ አጥፊነት አብይ ገስግሰናል። ልክ አሁን በእንግሊዝ ያለን ማህበራት በአንድነት ስንቆም የእንግሊዝ መንግስት እንዳከበረን ጠላትም እንደፈራን ሁሉ በዓለም ያላችሁ አማራውያን በያላችሁበት ሀገር በአንድነት ስትቆሙ ዓለም በሙሉ ያከብረናል። እኛ ስንከበር ወንድሞቻችን ይከበራሉ፣ ህዝባችንም ይከበራል። እኛ እያንዳንዳችን እንዲሁም በጋራ የአማራ ህዝብ አምባሳ አምባሳደሮች ነን ብለዋል ማህበራቱ በመግለጫቸው። ከቀናት በፊት የአብይን የአውሮፓ ጉዞ አስመልክቶ በለንደን ከፍተኛ ተቃውሞ ተካሂዶ ነበር። ከዚያ በፊት ደግሞ የለንደን ፋኖዎች ብርሃኑ ነጋንና የልዑካን ቡድኑን ሲያሳድዱት እንደነበር መዘገባችን ይታወሳል። ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉ የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ተናገሩ። በቅርቡ በደቡባዊ ትግራይ ዞን በሚገኙ ከተሞች የተቃውሞ ሰልፎች መከናወናቸው ይታወሳል። ለዚህ ደግሞ ምክንያቱ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል በዚህ አካባቢ ያሉ አመራሮችን እንደሚቀይሩ መግለጻቸው ነበር። በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከስልጣን ከተነሳ በኋላ የእነ ዶክተር ደብረጽዮን ቡድን በትግራይ የተለያዩ አካባቢዎች የአመራር ለውጥ ማድረጉ ይታወቃል። ይሁን እንጂ የደቡባዊ ትግራይ ዞን እስካሁን የአመራር ለውጥ አላደረገም። ህዝባዊ ተቃውሞች መነሳታቸውን ተከትሎ ጉዳዩ በእንጥልጥል ላይ የሚገኝ ሲሆን የዞኑ ዋና አስተዳዳሪ አቶ ሀፍቱ ኪሮስ አሁን ስላለው ሁኔታ ከቢቢሲ ትግርኛ ጋር ቃለ ምልልስ አድርገዋል። በዞኑ የተደረገው ተቃውሞ በትግራይ ያለው ፖለቲካ አሁን የደረሰበትን ሁኔታ ያሳያል ያሉት አቶ ሀፍቱ ጉዳዩ አደገኛ ደረጃ ላይ እንደሚገኝም አስታውቀዋል። በህዋት ውስጥ ያለው አንደኛው እንጂ ሁሉንም በክልሉ ውስጥ የሚገኝ አካባቢና ተቋማት ለ መቆጣጠር ማቀዱ ህዝቡን ለተቃውሞ አደባባይ እንዳወጣው አስረድተዋል። በቅርቡ አዲሱ የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ወደ አካባቢው መሄዳቸውን በተመለከተ የተጠየቁት ዋና አስተዳዳሪው ሲመልሱ ፕሬዚዳንቱ ለአምስት ቀናት ደቡባዊ ትግራይ ዞንን መጎብኘታቸውን ጠቅሰዋል። በቆይታቸውም የህዝቡን ቅሬታ ማስረዳታቸውንና መፍትሄ ያሉትንም ማቅረባቸውን ገልጸው ችግሩ ፖለቲካዊ በመሆኑ ፖለቲካዊ መፍትሄ እንደሚያስፈልገው አስታውቀዋል። የዶክተር ደብረ ጽዮን ቡድን ደቡባዊ ትግራይን በ ኃይል ለመቆጣጠር የሚሞክር ከሆነ ምላሻችሁ ምን ይሆናል? የሚል ጥያቄ የቀረበላቸው አቶ ሀፍቱ ሲመልሱ እኛ ጠንካራ ህዝብ ብንሆንም ጦረኛ አይደለንም፣ እነሱ በኃይል ለመቆጣጠር ከመጡ የሚጎዱት ህዝባችንን ነው፣ የሚያጠፉትም ትግራይ ነው። እነሱ በኃይል ደቡባዊ ትግራይ ሊገቡ ይችላሉ፣ ነገር ግን ህዝቡን ማስተዳደር አይችሉም ካሉ በኋላ ይህ አይነቱ ሀሳብ ቀይ መስመር መሆኑን ገልጸዋል። ይሁን እንጂ እነ ሀፍቱ ኪሮስ የሚመሩት የአስተዳደር መዋቅር በአቶ ጌታቸው የሚመራ ሲሆን ህወሓት ይህን ታግሶ ይቀጥላል ተብሎ አይጠበቅም። ሰሞኑንም እኚህ የትግራይ ደቡባዊ ዞን አስተዳዳሪ ከስልጣናቸው በጊዜያዊ አስተዳደሩ ተነስተዋል የሚል መረጃ ሲወጣ ነበር። አሁን ላይ ህወሓትና የትግራይ ጦር ከብልጽግና ጋር ከገባበት ውጥረት አኳያ ለአብይ ያደሩት የጌታቸው ረዳ ሰዎች በክልሉ ስልጣን ይዘው ይቆያሉ ተብሎ አይታሰብም። ኤርትራ የአብይ መንግስት ተቃውሞ የበዛበትና በአዲስ አበባ ብቻ የተወሰነ ነው ስትል ገለጸች። የኤርትራ ማስታወቂያ ሚኒስትር በይፋዊ የኤክስ ገጹ ላይ በትግርኛ ባሰራጨው ኢትዮጵያንና ብልጽግናን በተመለከተ መልእክቱ የአብይ አህመድ መንግስት በአዲስ አበባ ብቻ የተወሰነ ነው ብለዋል። ሚኒስትሩ በመልእክቱ ኢትዮጵያ ካላት ጂኦፖለቲካዊና ስልታዊ ጠቀሜታ፣ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም ሲል ገልጿዋል። እስካሁን ኢትዮጵያ የምትመራው ከአጼ ምኒልክ ጀምሮ በአምስት ተኛው መንግስት ነው ያለችው ኤርትራ። ይሁን እንጂ በተለይ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች ስትል አስፍራለች። ስለሆነም የኢትዮጵያ ዜጎች የሀገራቸው ሉዓላዊነት ሲደፈርስና አንድነታቸው መደፍረሱ በእጅጉ ያሳስባቸዋል በማለትም አብራርታለች። በአሁኑ ወቅት የችግሩ ብቸኛ መፍትሄ ነው ብለው በማመን በትጥቅ ትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች አሉ ይላል ይህ መግለጫ ከ2020 እስከ 2022 ከባድ ጦርነት በኋላ ኢትዮጵያዊነቱ ወደ ኋላ የቀረው የትግራይ ህዝብ የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነትን ይናፍቃል በሚል ያነሳው መግለጫው፣ በአማራ ክልል ህዝቡ በመንግስታቸው ላይ እምነት አጥቶ ሰብአዊ መብቱንና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል። የኦሮሚያ ብልጽግና ፓርቲም ከጥይት ድምፅ አልወጣም በማለት አክሏል። የብልጽግና መንግስት በዋና ከተማው በአዲስ አበባ ብቻ ተወስኖ በህገ መንግስቱ ስም እየዘፈነ ያሉትን ችግሮች ችላል። ማለትን የመረጠ ይመስላል። እንደውም በኢትዮጵያ ያለውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትና ብቃት ያለው አይመስልም። ኢትዮጵያውያን በመንግስታቸው ጅልነት እንዲያለ ያልተረጋጋ አካባቢ መጋፈጣቸው በእውነት ያሳዝናል ሲልም አብራርቷል። የየማነ ገብረ መስቀል መስሪያ ቤት በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ በተፈጥሮ ለዜጎቿ ብቻ ሳይሆን ለመላው የአፍሪካ ህዝብና ከዚያ እስከ የኢትዮጵያ ዳር ድንበር ድረስ አሳሳቢ ነው። በአራት መንግስት በምኒልክ፣ በኃይለ ስላሴ፣ በደርግና በኢህአዴግ ማድረግ ሉዓላዊነቷንና አንድነቷን ያስጠበቀችው የኢትዮጵያ ጂኦፖለቲካል ቅርጽ አሁን ላይ ያለው ሁኔታ ብዙዎችን ያሳስባቸዋል፣ ይላል የኤርትራ ማስታወቂያ ሚኒስትር። ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብና ቀጣይነት እንዳለው ገልጿል። የብልጽግና አገዛዝ ግን ይህን መሰል ትችት ከኤርትራ በኩል ሲዘነዘርበት በባህር በር ጉዳይ ደርሶ ሲደነፋ እንዳልነበር አሁን ላይ በፍራቻ ተለጉሞ ዝምታን መርጧል። ምላሽ አልሰጥም ሲል እየተሽኮረመመ ነው። በሌላ በኩል ደግሞ የኤርትራ መከላከያ ሰራዊት የእዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችን